የአፍሪካ ህብረት ኮሚሽን ኮሚሽነር የነበሩት ሙሳ ፋኪ ማህመት ከአዲሱ የአፍሪካ ህብረት ኮሚሽነር መሐመድ አሊ የሱፍ ጋር የስልጣን ርክክብ አድርገዋል። በአዲሱ የኮሚሽነሮች ምርጫ ላይ ወደ ኃላፊነት የመጡ የህብረቱ ኮሚሽን አባል ኮሚሽነሮችም ቃለመሃላቸውን ፈጽመዋል። በመድረኩ የኢፌዴሪ ፕሬዚዳንት ታየ አጽቀ ስላሴና የወቅቱ የአፍሪካ ህብረት ሊቀመንበር የአንጎላው ፕሬዚዳንት ጆአው ሎሬንዞ እንዲሁም የተለያዩ ሀገራት አምባሳደሮችና የተለያዩ ተቋማት ተወካዮችም ተገኝተዋል። ተሰናባቹ የአፍሪካ ህብረት ኮሚሽነር ለአፍሪካ ከፍተኛ አስተዋጽኦ ያበረከቱ መሆናቸውንም የኢፌዴሪ ፕሬዚዳንት ታየ አጽቀ ስላሴም ተናግረዋል። በእርስዎ ዘመን አራት መሠረታዊ ለውጦች ተመዝግበዋል። የተወሰኑትን ስኬቶች ለማንሳት የአፍሪካ ነጻ ገበያ ተጨባጭ ጅማሮ እንዲኖረው አድርገዋል። በቡድን ሃያ ሀገራት ውስጥ የአፍሪካን ውክልና አረጋግጠዋል። ይህም በዓለም አቀፍ ደረጃ የአፍሪካ ድምፅ ከፍ እንዲል አድርገዋል። ብዙ ለውጦች ቢመጡም አሁንም ቀሪ ብዙ የቤት ሥራ አለብን። የኮሚሽኑ አዲሱ አመራርም ፈታኝ በሆነ ዓለም አቀፍ ሁኔታ ውስጥ የመጣ በመሆኑ ብዙ ይጠበቅበታል። በመላው ዓለም ግጭቶች እየተባባሱ ነው። የሽብርተኝነት ጉዳይና የአየር ንብረት ቀውስ ቀላል አይደለም። እነዚህ ሁሉ እድገታችን ላይ ማነቆች ናቸው። በዚህ ሁሉ ያሉ እድሎችንም መጠቀም ያስፈልጋል። በቡድን ሃያ ውስጥ ያለንን ቦታ በመጠቀም የጋራ የኢኮኖሚ እድገት እውን ለማድረግ መስራት ያስፈልጋል። ተሰናባቹ የቀድሞ የህብረቱ ኮሚሽን ኮሚሽነር ሙሳ ፋኪ ማህመት አዲሱ የህብረቱ ኮሚሽነር መሐሙድ አሊ የሱፍ ከባልደረቦቻቸው ጋር በቀጣይ በሚኖራቸው የስራ ዘመን ለአህጉሪቱ የበኩላቸውን ሚና እንደሚወጡ ያላቸውን መተማመንም ገልጸዋል። ባለፉት ስምንት ዓመታት ከቤተሰቤ ጋር በአዲስ አበባ ከኢትዮጵያውያን ወንድሞቼ ጋር ቆይቻለሁ። ለዚህም ጥሩ ጊዜ ስለነበረን ክቡር ፕሬዚዳንት ፊት ማመስገን እፈልጋለሁ። ወንድሜ ኮሚሽነር መሐመድ አሊ የሱፍ ለረጅም ጊዜ ባልደረባ የነበር ይህ ተቋምም ለአንተ አዲስ አይደለም፣ በሚገባ ታውቀዋለህ። ያለህንም አቅም እረዳለሁ። ብዙ ሥራ ይጠብቀሃል፣ እንደምትወጣው እምነቴ ነው። እኔም በየትኛውም አጋጣሚ ከእናንተ ጋር ነኝ። ምክትል ኮሚሽነር ሰለማህዳድ ጠንካራና ፕሮፌሽናል ሴት ነሽ። በተሰጠች ተልዕኮ ሀገርንም አህጉሩንም እንደምታኮር ይተማመናለሁ። በምርጫ የኮሚሽኑን በትረ ስልጣን የተረከቡት የአፍሪካ ህብረት ኮሚሽን ኮሚሽነሮች ዘላቂ እድገት ለአህጉሩ ለማምጣትና አጀንዳ 2063 እውን ለማድረግ እንደሚሰሩም ገልጸዋል። በተለይም የህብረቱን የፋይናንስ ነፃነት ለማረጋገጥ እንደሚሰሩም የአፍሪካ ህብረት ኮሚሽን ኮሚሽነር መሐሙድ አሊ የሱፍም ተናግረዋል። የጋራ ቁርጠኝነት ለጋራ እድገት እንድንበቃ ያደርገናል። ክቡር የአፍሪካ ህብረት ሊቀመንበር ሎሬንዞ፣ በተለይ እድገት ለአፍሪካ ሰላም መረጋገጥ አስፈላጊ ጉዳይ ነው። ኮሚሽኑም በዚሁ ላይ ይሰራል። በተለይ ደግሞ ህብረቱ በፋይናንስ የጠናከረና የፋይናንስ ነፃነትን እንዲያረጋግጥ ለማድረግ እንሰራለን። በአጋሮቻችን ላይ ብቻ የተደገፈ ከሆነ ዘላቂ ለውጥ ማምጣት አይቻልምና እንዲሁም የተቋሙ የለውጥ ስራዎች እንዲፋጠኑ እናደርጋለን። በመድረኩ የተገኙት የወቅቱ የአፍሪካ ህብረት ሊቀመንበር ጆ ሎሬንዞ አህጉሩ ላይ ቅድሚያ የሚሰጣቸውን ጉዳዮች በማስቀደም ኮሚሽኑን እንዲሰራም አሳስበዋል።